በዓለም ላይ ያሉ ህዝቦች ብዛት መጠን ከቀን ወደ ቀን እየጨመረ ባለበት በዚህ ጊዜ ባህላቸው ሳይበረዝ ባላቸው የኑሮ ዘዴ ተጠብቀው የሚኖሩ ጎሳዎችን ማግኘት ከባድ ቢሆንም አሁንም ድረስ ያላቸውን ባህልና ትውፊት ጠብቀው በፊዚክሱ ዓለም አይቻልም የተባሉትን ነገሮች በመስራት የፊዚክስን ትምህርት ውድቅ እያደረጉ የሚኖሩ አሉ። እነዚህ ኃይለኛና አይነክ የሆኑ ጎሳዎችም ባላቸው ነገር ሁሉ እነሱን የሚመስሉ ሌሎች ጎሳዎች አለመኖራቸው ደግሞ ከማንምና ከምንም በላይ የተለዩ እንዲሆኑ ያደርጋቸዋል። ታዲያ በእነዚህ ጎሳዎች ላይ ጥናት ያደረገው እውቁ ፖድካስተር ጆሮጋን ታሪክና ባህላቸውን ለአለም ካቀረበላቸው አስገራሚ የሆኑ ጎሳዎች መካከል ሶስቱን በዚህ ቪዲዮ ላይ ልናሳያችሁ እንደተለመደው መተናል። ምናልባት ለቻናላችን አዲስ ከሆናችሁ በየቀኑ የምንለቃቸውን አስገራሚ ቪዲዮዎች እንዳያመልጧችሁ እና ከዚህ ቀደም ቪዲዮዎቻችንን አይታችሁ ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሁኑ። የማሳይ ማህበረሰብ የቀንድ ከብት ጠባቂዎች የማሳይ ጎሳ መኖሪያቸውን ያደረጉት በምስራቅ አፍሪካ በኬንያና ታንዛኒያ ውስጥ ሲሆን ባላቸው ችግሮችን ተቋቁሞ የማለፍና ከህመሞች በቶሎ የማገገም ብቃታቸው የተለዩ እንደሆኑ ይታወቃል። የማሳይ ማህበረሰብ የመጀመሪያ መኖሪያውን ያደረገው በምዕራብ አፍሪካ ሲሆን ከነበሩበት ቦታም በ15ኛው ክፍለ ዘመን ወደ ምስራቁ የአፍሪካ ክፍል ፈልሰዋል። ታዲያ ይሄ የህይወታቸው ዘመን እጅግ አስቸጋሪና በብዙ ውጣ ውረዶች የተሞላ ነበር። በፍልሰታቸውም ወቅት ከሌሎች ጎሳዎች ላይ የነጠቋቸውን የቀንድ ከብቶች በማራባት በቀንድ ከብት ሀብታቸው ከፍተኛ ደረጃ ላይ መድረስ ችለው ነበር። ነገር ግን ባጋጠማቸው ድርቅ ምክንያት ግማሽ ያክል የሚሆኑት የማሳይ ጎሳ አባላትና ቁጥራቸው በርከት ያሉ ከብቶችን በድርቁ ሰለባ በመውታት ተዋቸዋል። ይህ አልበቃም ብለው በሃያኛው ክፍለ ዘመን በአውሮፓውያን ወራሪዎች የሰፈሩበትን መሬት ነጠቋቸው። በ1911 ከወራሪዎቹ ከእንግሊዞች ጋር እልህ አስጨራሽ ፍልሚያን ሲያደርጉ የነበሩት የማሳይ ጎሳዎችም በመጨረሻ አንድ ስምምነት ላይ ደረሱ። በስምምነቱ መሰረትም በለምነቱ አነስተኛ ወደ ሆነው የኬንያ እና የታንዛኒያ መሬቶች ሄደው እንዲኖሩና አሁን ያሉበትን ለምና ለኢንዱስትሪ ምቹ የሆነ ቦታ በሰላም እንዲለቁ ተደረጉ። ምንም እንኳን ሰፊውንና ለሚሆነውን መሬታቸውን በእንግሊዞች አስገዳጅነት እንዲለቁ የተደረጉት የማሳይ ጎሳ አባላት ከፍተኛ በሆነ ችግር ውስጥ ለአመታት የቆዩ ቢሆንም አሁንም ድረስ ያላቸውን ባህልና ትውፊት ጠብቀው የቆዩ ማህበረሰቦች ናቸው። የማሳይ ማህበረሰብ በአሁኑ ሰዓት የማሳይ ማራና ሴረንጌቲ በማለት በሰየሟቸው መንደሮች የሚኖሩ ሲሆን ከመሬቱ ጋርም በተለየ ሁኔታ ተቆራኝተዋል። በቦታው ያሉትንም የዱር አውሬዎች ልክ እንደ አንበሳና አቦሸማኔ ያሉ አደገኛ የሆኑ እንስሳትን ከብቶቻቸውን እንዳያጠቁባቸው ቀን ከሌት ጥበቃ በማድረግ ሕይወታቸውን ይገፋሉ። ታዲያ የማሳይ ጎሳ ለከብቶቻቸው ግጦሽን ፍለጋ ከቦታ ቦታ እየተዘዋወሩ የሚኖሩ ስለሆነ በከፊል ዘላኖች ናቸው። እነዚህ ከብቶች ታዲያ ዝም ብሎ ተራ ከብቶች ሳይሆኑ የማሳይ ጎሳ አባላት የሀብት መጠንና የማንነት መለኪያ ናቸው። ብዙ ላሞች ያለው የማሳይ ቤተሰብ ልክ እንደ ላሞቹ ብዛት ከፍ ያለ አክብሮትን በማህበረሰብ ውስጥ ያገኛል። የሰርግ ስነስርዓት በሚፈጸምበት ጊዜ እንደ ጥሎሽ የሚቀርቡት ላሞች ናቸው። በባህላቸውም የትኛውም ወንድ አንዲትን ሴት ከከጀለ ከሌሎች ወንዶች ጋር የሚወዳደረው በሚያቀርበው የላሞች መጠን ሲሆን ይሄ የጥሎሽ መስፈርትም በሁለቱ ጥንዶች ቤተሰቦች መካከል ያለውን ግንኙነት የማጠንከር አቅም አለው። የማሳይ ጎሳ አባላት ዋነኛ ቀለባቸው ከከብቶቻቸው ጋር የተገናኘ ሲሆን ስጋቸውን፣ ወተታቸውንና ደማቸውን ለምግብነት ይጠቀሙታል። ይህ አመጋገባቸውም ላላቸው ረጅምና ጠንካራ የሰውነት አቋም ዋነኛ ምክንያት ነው። ታዲያ በካልሽየም ንጥረ ነገር የበለጸገ የአመጋገብ ዘይቤን የሚከተሉት ማሳዮች ከመሬት ከፍተኛ የሆነ ርዝመትን በሚዘሉበት ጭፈራቸው በዓለም ደረጃ ታዋቂነትን አግኝተዋል። ይህ ባህላዊ ጭፈራቸው አዳሙ ተብሎ ይጠራል። በአዳሙ የተሰኘው ጭፈራቸውም ከመዝናኛነትም በላይ እድሜያቸው ለጋ የሆኑ ዮቶ የሚባሉት የማሳይ ህጻናት ለአደን ብቁ መሆናቸውን የሚያውጁበትም ጭምር ነው። በአዳሙ ጭፈራ ላይ ከፍተኛ የሆነ መጠን ያለው ዝላይ የፈጸመ ወጣት በተቃራኒ ጾታዎች አይን ውስጥ ከመግባቱም በላይ በሌሎቹ የጎሳው አባላት ዘንድ ከፍተኛ የሆነ ከበሬታን ያገኛል። ታዲያ ይሄ ባህላቸውና የአኗኗር ዘያቸው በኬንያና በታንዛኒያ ከፍተኛ ቁጥር ያላቸው ቱሪስቶች መዳረሻቸውን በማድረግ በአዳሙ ባህላዊ ጭፈራቸውም ላይ በመሳተፍ የማይረሳ ጊዜያትን እንዲያሳልፉ ምክንያት ሆኗል። በጭፈራቸውም ጊዜ እንደ ማሳዮች አንድ ሜትር ያክል ያለ ምንም ድጋፍና ባላንስ ያለ መሳት እንዲዘሉ የሚጠየቁት ጎብኚዎችም ምንም ያህል ከባድ እንደሆነ በሚያሳያቸው ትዕይንቶች ማረጋገጥ ችለዋል። ስለ ማሳዮች ብዙ ጊዜ በመደነቅ ዘገባውን የሚሰጠው እውቁ ፖድካስተር ጆ ይሄ የፊዚክስን ህግ የሚፋላ ሰውን የአዳሙ ጭፈራንና ዝላይን አየር ላይ የመብረር ትዕይንት እያለ ያዳንቀዋል። ሳይንቲስቶችም በዚህ ያለምንም ስልጠናና ልምምድ ከፍተኛ የሆነ ርዝመትን የመዝለል ችሎታቸውን ተመልክተው የተለያዩ ምርምሮችንና ጥናቶችን ያደረጉ ቢሆንም ነገሩ ሁሉ አስማታዊ ትዕይንት ከመሆን በዘለለ ምንም ምላሽ አላገኙለትም። ነገር ግን በአፍሪካ የሚገኙት አስገራሚና አስደናቂ የሆኑት ጎሳዎች እነዚህ ብቻ አይደሉም። ሲያሁን ደግሞ መኖሪያቸውን በዛው በምስራቅ አፍሪካ ያደረጉትን የሃድዛ ጎሳን ያኗኗር ሁኔታ እንመልከት። የሀዲዛ ጎሳ አዳኞቹ በሚል መጠሪያቸው እውቅናን ያተረፉ ንቁ የሆነ የውሳኔ ችሎታ ያላቸው አዳኞችን በአባልነት የያዙ ጎዛ ናቸው። እነዚህ በታንዛኒያ ሳቫና ደሴቶች ላይ መኖሪያቸውን ያደረጉት የማደን ችሎታቸው ጣሪያን የነካው የሀዲዛ ጎሳ አባላት ለአመታት ለህይወታቸው የሚሆን መብልን የሚያገኙት በሚያደርጓቸው የዱር አደን ነው። በዚህም ምክንያት በእንስሳቶችና በአትክልቶች ዙሪያ ከፍተኛ የሆነ እውቀትን መጨበጥ ችለዋል። ይህ ችሎታና እውቀታቸውም አካባቢያቸውን በቀላሉና በፍጥነት ለመልመድ እንዲችሉ ያደርጋቸዋል። በዚህም የአድዛ ጎሳ ወንዶች እጅ ላይ ቀስትና ጦር መቼም አይለይም። ይሄ ኑሮ ዚያቸው ያላቸውን የትዕግስት መጠንና ብልህነታቸውንም ከፍተኛ በሆነ ደረጃ ጨምሮላቸዋል። የአድዛ ጎሳ አባላት እንደ ሌሎቹ ጎሳዎች ሁሉ በአለም ስልጣኔ የሚጠቁት መካከል አንዱ ናቸው። ለዚህም ዋነኛው ምክንያት በእርሻ የተለያዩ አትክልቶችን ለማልማት የሚፈልጉ ባለሀብቶች ከመኖሪያ ስፍራቸው ሊያፈናቅሏቸው ብዙ ጊዜ መሞከራቸው ነው። ይህ የወረራ አካሄድ ግን ለሀድዛ ጎሳ አባላት እንደ መልካም ሁኔታ ይታያል። ምክንያቱም በዚህ ወረራ የተነሳ የሀድዛ ጎሳ አባላት እርስ በርሳቸው ያለውን ግንኙነት በማጠንከር ለየትኛውም ጥቃት የማይበገር ማህበረሰብን መመስረት እንዲችሉ ያድርጓቸዋል። በዚህም የጎሳው ሴት አባላት ረጃጅም ዛፎች ላይ ከሰቀሏቸው የንብ ቀፎዎች ውስጥ ጣፋጭ የሆነ ማርን ተንጠላጥለው በመውጣት እየቆረጡ ለጎሳው ወንድ አባላት በማቅረብ ለየትኛውም ጥቃት ብቁ እንዲሆኑ የተቻላቸውን ያክል እንክብካቤ ያደርጉላቸዋል። ይህ አደገኛ ከሆኑ ንቦች ጋር የሚደረገው ግብግብም ለሴቶቹ እጅግ ታኝ ቢሆንም የሃድዛ ጎሳ አባላት የማይበገሩና እጅ የማይሰጡ በመሆናቸው ምክንያት ወንዶቹም ሆኖ ሴቶቹም እኩል የሆነ የመፋለምና የጥንካሬ አቅም ላይ ይገኛሉ። እነዚህ የሃድዛ ጎሳ አባላት ቀኑን ሙሉ ወንዶች በአደን፣ ሴቶች ደግሞ በተለያዩ ስራዎችና በማር ቆረጣ ካሳለፉ በኋላ ምሽታቸውን የሚያሳልፉት እሳት መሃል ከበው የተለያዩ ጨዋታዎችን በመጫወት ነው። በዚህም በመካከላቸው ያለውን መስተጋብር የበለጠ ማጠንከር ችለዋል። ነገር ግን አሁንም ድረስ ይሄ የአለም ስልጣኔ ከፍተኛ የሆነ ጫና ያደርስባቸዋል። በዚህም ምክንያት ባህላቸው ላይ ከፍተኛ የሆነ ጋሬጣ እያጋጠማቸው ይገኛል። ለዚህም ዋነኛው ምክንያት የአድዛ ጎሳ አባላት መብላቸውን ለማግኘት አይዘሩም፣ አያጭዱም ወይም ደግሞ ከብቶችን አያረቡም። ይህ ሁኔታ ሌሎች የሀገሪቷ ነዋሪዎች በመኖሪያ መሬታቸው ላይ እርሻን ለማረስና ከፍተኛ የሆነ የኢንዱስትሪ ለውጠችን ለማድረግ በሚያደርጉት ንቅናቄ የተነሳ ያላቸው የአባላት ቁጥር በከፍተኛ ቁጥር እየመነመነ ይገኛል ቢሆንም የሀድዛ ጎሳ አሁንም ድረስ ከወፎች ጋር ለመግባቢያነት የሚጠቀሙት ቋንቋ በአለም ደረጃ ሚስጢሩ ያልታወቀለት ተአምር ነው። አንዳንዴ እንደውም በወፎቹ በመታገዝ የተደበቁ የንብ ቀፎዎችን ከተሰወሩበት በማውጣት ማራቸውን ለመብልነት ይጠቀሙበታል። ሌላኛው የአማዞን ደንን ጠባቂ የሆኑና ልክ እንደ ማሳይና ሀድዛ ጎሳዎች በአለም ስልጣኔ የሚደርስባቸውን ጫና እንደ ጥሩ አጋጣሚ በመጠቀም ከተቀረው አለም ጋራ በመጣጠም የሚኖሩት ደግሞ ሁዋ ሯኒ ጎሳ ናቸው። እነዚህ በራሳቸው የተለየ ቋንቋ የሚግባቡት ማህበረሰቦች በውስጣቸው አራት ሺህ የሚጠጉ አባላትን ይዘዋል። ይሄ ጎሳ የሚጠቀመው ቋንቋ በሌሎች ማህበረሰቦች ተሰምቶ የማይታወቅና ለሌላ ቋንቋ መነሻ ያልሆነ በመሆኑ ይህንን የሁዋ ሯኒን ጎሳ የተለየና በማንም ዘንድ የማይረዱ ያደርጓቸዋል። ይህ ማህበረሰብ በኢኳዶር መኖሪያውን በማድረግ መኖሪያ ግዛታቸው ከጠላት ወራሪዎች በንቃት የሚጠብቁ ናቸው። ቢሆንም ይህ ጥበቃቸው በአካባቢው ካለው የደን ጭፍጨፋ፣ የነዳጅ ማውጣትና የግብርና ስራዎች የተነሳ ለሕልውናቸው አሳሳቢ ከመሆን የዘለለ ሰላምን አልሰጣቸውም። በዚህ ምክንያት የቀድሞ የአኗኗር ዘይቤያቸውን በመቀየር በፊት ከሚኖሩበት በጫካ ውስጥ በሚያደርጓቸው አደኖችና አትክልቶች ለቀማ በመሸጋገር በን አንድ ቦታ ላይ በአማዞን ጫካ ውስጥ ምግባቸውን እራሳቸው እያዘጋጁ ለመኖር ተገደዋል። ይህ ሁኔታም እንደዚህ አይነት ብርቅ የሆኑ ጎሳዎች ያላቸውን ህልውና በከፍተኛ ደረጃ ጥያቄ ውስጥ እንዲገባ ከማድረጉም በላይ የሚደርስባቸውም ፈተና የጎሳው አባላት ቁጥር እንዲመናመን ምክንያት ሆኗል። በዚህም በዚህ ሁሉ ፈተና ውስጥ እየኖሩ የሚገኙት የሁዋርዋኒ ጎሳ አባላት አሁን ያላቸውን ደስታና የሰላም ህይወት በመተው ከተቀረው ዓለም ጋራ በመቀላቀል ለመኖር ምንም አይነት ፍላጎት የላቸውም። ምናልባትም ይሄ ማለት አንድ ጎረቤታችሁ ያላችሁን የህይወት ዘዬ እንድትቀይሩና ልክ እንደ እሱ እንድትኖሩ ያለ ፍላጎታችሁ ሲያስገድዳችሁ እንደማለት ነው። ታዲያ ይህንን የኑሮ ዘያችሁን በመቀየር ጎረቤታችሁን መስላችሁ መኖር ትችላላችሁ? መልሳችሁን በኮሜንት ላይ ብትጽፉልን ይደርሰናል። በመጨረሻም በዚህ ቪዲዮ ላይ ባላቸው ባህልና ትውፊት እኛን ያስገረሙንን ሶስት ጎሳዎችን አቅርበንላችኋል። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም ተደራሽነታችን እንዲሰፋ ሼር ማድረጋችሁን እያስታወስን በየቀኑ የምንለቃቸውን እንደዚህ አይነት አስገራሚ የሆኑ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እናስታውሳችሁ። ደህና ቆዩ።